ዩክሬን በሩሲያ የሚሳኤል ናዳ ተደበደበች! የኢኮኖሚ ጦርነቱ ተቀጣጠለ። ቻይና አመረረች! አሜሪካ አስጠነቀቀች! ዩክሬን በድንገት ከሰማይ የወረደ ቁጣ በሚመስል የጥቃት ማበል ተንጣለች። የሩሲያ ዩክሬን የድርድር ሂደት እጅግ አስቸጋሪ ወደሆነ ሁኔታ ተሸጋግሯል። በዚህ በኩል ደግሞ አሜሪካና ቻይና የውረድ እንውረድ ፉክክሩን ቀጥለውበታል። ማንም እኔን ሊያስቆመኝ አይችልም ያሉት 47ተኛው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ፈጽሞ ያልጠበቁት ነገር ገጥሟቸዋል። ለመሆኑ በዩክሬን ላይ የደረሰባት ውርጅብኝ ምንድን ነው? ቻይና ከአሜሪካ ጋር ያፋጠጠውን ጉዳይና አስገራሚውን የቻይና እርምጃ ለን ወድ የሁሉ ዴሊ ቤተሰቦቻችን እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሻግራችሁ። የሩሲያ ባሊስቲክ ሚሳይል በማዕከላዊ ዩክሬን ክሪቭ ሪሃ ከተማ 19 ሰዎችን ሲገድል 50 የሚሆኑትን አቁስሏል ተባለ። ከዚህ ጥቃት በኋላ የዩክሬን ባለስልጣናት አሜሪካና አውሮፓ ህብረት ሩሲያ የተኩስ አቁም ስምምነቱን እንድትቀበል ጫና መፍጠር ይኖርባቸዋል ማለታቸው ተሰምቷል። ከሟቾቹ መካከል ዘጠኝ ህጻናት የዘለንስኪ መኖሪያ በሆነችው ድኒፕሮ ፔትሮቭስኪ ግዛት መሞታቸው ሲገለጽ በአካባቢው የሚገኙ ህንጻ መውደሙም ዘለንስኪ በቴሌግራም ገጻቸው ላይ አስፍረዋል። ዘለንስኪ ጥቃቱን ካወገዙ ዙ በኋላ ሩሲያ ጦርነቱን ለማስቆም ፍቃደኛ አለመሆኗን እያሳየች ነው ሲሉ ወቅሰዋል ኤፒ ኒውስ ስታር ትሪቡን ና ፒቢኤስ ኒውስ ዘግበውታል ዜለንስኪ በትውልድ ከተማው ላይ ስለደረሰው ጥቃት በማህበራዊ ሚዲያ ላይ ሰዎች በየቀን ይሞታሉ እጅግ አስከፊ ስቃይና መከራን ይቀበላሉ ይህ ነገር መቆም ያልቻለው ደግሞ በአንድ ምክንያት ብቻ ነው እሱም ሩሲያ የተኩስ አቁም ስምምነቱን በግልጽ ለመቀበል ፍቃደኛ ባለመሆኗ ነው ሲሉ ወቅሰዋል ዩክሬን እያንዳንዱ የሚተኮሰው ሚሳኤል ና የሰው አልባ አውሮፕላኖች ጥቃት ማስቆም ያልተቻለው በፑቲን ራስ ወዳድነትና ጦርነት ጠማቂነት እንደሆነ አድርጋ ነው የምታስበው። ለዚህም ምክንያቱ ደግሞ ፑቲን የጥቁር ባህር ድርድር ሊደረግ የሚችልበትን ነጥብ ዘርዝረው ሲያስቀምጡ፣ ሩሲያ ከዩክሬን የያዘቻቸውን ግዛቶች የራሷ የማድረግ ፍላጎት እንዳላት በመግለጿ ነው ሲሉ ይናገራሉ። ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸውን አቋም እንዲያሳውቁ አሜሪካ ጠየቀች። ፕሬዚዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸው አቋም በሳምንት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናገሩ። ፑቲን ለዩክሬን ጦርነት ሰላማዊ እልባት በመስጠት በወራት ውስጥ ሳይሆን በሳምንታት ውሳኔ ላይ ሊደረስ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ተናግሯል። ማርኮ ሩቢዮ ጦርነቱን ለማስቆም የሩሲያ ፕሬዚዳንቱ ውሳኔ ላይ መድረስ አለባቸው ሲሉ በብራሰልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ውጭ ጉዳይ ሚኒስቴሮች ስብሰባ በኋላ ተናግሯል። የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ከሷቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከ ሶስት ዓመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚሞክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጸማቸውን ጥቃቶች አጠናክረው ቀጥለዋል። ባለፈው ወር ሳውዲ አረቢያ የተካሄደው ውይይት ተከትሎ አሜሪካ ያቀረበችውን የሰላሳ ቀናት የተኩስ አቁም ዩክሬን ስትቀበል ሩሲያ በበኩሏ እስካሁን ውሳኔውን አላሳወቀችም። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሀውስ አረጋግጧል። ከሁለት ቀናት በፊት በወጣው መረጃ ደግሞ ሩሲያ ሆም ብላ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 በቤልጎርድ ዞን የማጥቃት እርምጃዋን እያጠናከረች እንደሆነ መረጃዎች ያመለክታሉ። የዩክሬን ጦር ግን በጉዳዩ ላይ እስካሁን ያለው ነገር እንደሌለ ዜናው አመልክቷል። የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ከሷቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሶስት ዓመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚሞክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸውን ጥቃቶች አጠናክረዋል። ባለፈው ወር በሳውዲ አረቢያ የተካሄደውን ውይይት ተከትሎ አሜሪካ ያቀረበችውን የሰላሳ ቀናት የተኩስ አቁም ዩክሬን ስትቀበል ሩሲያ በበኩላ እስካሁን ያለውን ውሳኔውን አላሳወቀችም። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉት ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሐውስ አረጋግጦ ነበር። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎችን አስቀምጣለች። ሩሲያ ይህንን ድርድር ጦርነቱን ለመቀጠል የምትጠቀምበት ስልት ሊሆን ይችላል ተብለው ማርኮ ሩቢዮ የተጠየቁ ሲሆን እሳቸውም የትራምፕን ጦርነት በአስቸኳይ የማስቆም አቋምን በድጋሚ ተናግሯል። ሩሲያውያን ጦርነቱን ለማስቆም ያለንን አቋም ያውቃሉ። በቅርቡ ከሚሰጡት መልስ ወደ እውነተኛ ሰላም ለመምጣት ወይም የማዘግየት ዘዴ እንደሆነ ግልጽ ይሆናል ብለዋል። አክለውም ትራምፕ ስለ ድርድሮች ማለቂያ በሌላቸው ድርድሮች ወጥመድ ውስጥ አይገቡም ሲሉ አጽንኦት ሰጥተዋል። የኔቶ ከፍተኛ ባለስልጣናት በበኩላቸው ፑቲን የተኩስ አቁም ለማድረግ የተዘጋጁ ስለመሆናቸው ምንም አይነት ፍንጭ እንደሌለ ለቢቢሲ ተናግሯል። ሩቢዮ ግን የተኩስ አቁም ስምምነት ላይ እንደሚደረስ ተስፋ እንደሰነቁ ነው ሩሲያ የምትሰጠውን ምላሽ ተከትሎ አሜሪካ አካሄዷን እንደገና እንደምትገመግም አስረድቷል። ከስድስት ወራት በኋላ ሳይሆን በቅርቡ ሩሲያና ፑቲን ውሳኔ ላይ መድረስ አለባቸው ብለዋል ማርክ ሮቢዮ። ሐሙስ ዕለት የፖላንድ የውጭ ጉዳይ ሚኒስትር ራዴክ ሲኮርስኪ በተመሳሳይ መልኩ ፑቲን ጦርነቱን ለማስቆም እርግጠኝነታቸውን በወራት ውስጥ ሳይሆን በሳምንታት ሊያሳዩ ይገባል ብለው ነበር። ዩክሬን የተኩስ አቁም ስምምነቱን በተቀበለችበት ሁኔታ ፑቲን የተኩስ አቁም ስምምነት ላይ ካልደረሱ የአሜሪካ ትዕግስት መመናመኑ አይቀርም ሲሉ ከሩቢዮ ጋር ውይይት ካደረጉ በኋላ ራዴክ ተናግሯል። ራዴክ ለቢቢሲ እንደተናገሩት አሜሪካ ፑቲን ጦርነቱን በማቆም የራሳቸውን ገጽታ የሚጠብቁበት እድል ለፑቲን ሰጥታቸዋለች ብሏል። ፑቲን ይህንን የማያሳኩ ከሆነ ግን ሩሲያ ተጨማሪ ማዕቀብ እንደሚጣልባትና ለዩክሬን ተጨማሪ ወታደራዊ እርዳታ ሊሰጣቸው ይችላል ሲሉ ገልጿል። በሌላ በኩል ደግሞ በዩክሬንና በሩሲያ መካከል የሚደረገው ማንኛውም የሰላም ስምምነት ለመዋጥ የሚከብድ ቢሆንም ከሰዎች ሞት ግን የተሻለ ነው ስትል ቱርክ ገልጻለች። የቱርክ የውጭ ጉዳይ ሚኒስቴር ሀካን ፊዳን ዛሬ ለሮይተርስ በሰጡት መግለጫ በሩሲያና ዩክሬን መካከል ማንኛውም አይነት የሰላም ስምምነት መደረጉ የሚዋጥ ባይሆንም ከተጨማሪ ሞትና ውድመት ግን የተሻለ አማራጭ እንደሆነ አስረድቷል። የኔቶ አባል የሆነችው ቱርክ የጦርነት ከተጀመረ ወዲህ ከሁለቱም አገራት ጋር የጠበቀ ወዳጅነት አላት። በአንድ በኩል የዩክሬንን የግዛት አንድነትና ወታደራዊ እርዳታ የምትደግፍ ሲሆን፣ በሌላ በኩል ደግሞ በሩሲያ ላይ የተጣለው ማዕቀብ የምትቃወም መሆኗን ሮይተርስ ገልጿል። የውጭ ጉዳይ ሚኒስቴሩ ፊዳን ዛሬ በብራሰልስ ለዜና ወታርስ እንደተናገሩት በአሜሪካ የተጀመረው የሰላም ጥረት ቱርክ እንደምትደግፍ ገልጸው ይሁንና በቀላሉ ስምምነት ላይ ይደረሳል የሚል ግምት እንደሌላቸው አስረድቷል። ሁለቱም ሀገራት ስምምነት ላይ ለመድረስ ከሚያስችላቸው አቋም ርቀዋል ያሉት ሚኒስትሩ ካለአሜሪካ ድጋፍ አውሮፓ ለዩክሬን ሀገራችን የደህንነት ዋስትና መስጠት እንደማትችል አስታውቋል። ሁለቱ ሀገራት ስምምነት ላይ ከደረሱ እንኳን ድጋሚ ጦርነት እንዳይጀመር የሚከላከል አንድ ኃይል በመካከላቸው መስፈር እንደሚገባው ጠቁመዋል። በዚህ በኩል ደግሞ ሀያሉ የኢኮኖሚ ጦርነት ታውጆ አሜሪካና ቻይና ተፋጠዋል። ቻይና በአሜሪካ ለተጣለባት ታክስ ተመሳሳይ አጸፋዊ እርምጃ ወስዳለች። ይህም የኢኮኖሚ ጦርነቱን ያፋፈመና የቻይናና አሜሪካን ፍጥጫ ያጋጋለ እንደሆነ ነው የተነገረው። አሜሪካ በቻይና ላይ አንዳች እርምጃ በወሰደች ቁጥር ቻይናም በጥፍ አድርጋ ምላሽ መስጠቷን ቀጥላበታለች። ይህም የዶናልድ ትራምፕ አስተዳደርን አጣብቅኝ ውስጥ የሚከት እርምጃ እየሆነ መጥቷል። ፕሬዚዳንት ዶናልድ ትራምፕ አዲስ ታሪፍ መጣላቸው ተከትሎ ዓለም አቀፍ የአክሲዮን ገበያ ወርዷል። ቻይና ከቀጣይ ሳምንት ጀምሮ ተግባራዊ የሚደረግ የ34 በመቶ ቀረጥ በሁሉም የአሜሪካ ምርቶች ላይ ለመጣል መወሰኗን አስታውቃለች። ይህ የቻይና እርምጃ አሜሪካው ፕሬዚዳንት ዶናልድ ትራምፕ ከቻይና ወደ አሜሪካ በሚገቡ ምርቶች ይፋ ያደረ ያደረጉት የ34 በመቶ አዲስ የታክስ ታሪፍ ተከትሎ የሰጠችው ጠንካራ የበቀል እርምጃ አካል ነው ተብሏል። ቀደም ሲል አሜሪካ በየካቲትና መጋቢት ወር በቻይና ምርቶች ላይ የ10 በመቶ እና የ20 በመቶ ታክስ ጥላ የነበረ ሲሆን ቤጂንግ ውሳኔው የንግድ ጦርነት የሚቀሰቅስ ድርጊት በማለት ስትቃወም ቆይታለች። እንዲሁም ሀገሪቱ ለተጣለባት ቀረጥ 15 በመቶ ታክስ መጣሏም የሚታወስ ነው። ቻይና በተጨማሪም ቁልፍ በሆኑ የማዕድናት ንግድ ላይ ቁጥጥር እንደምታደርግም ማስታውቃለች። ይህም ከአሜሪካ ጋር የሚደረገውን ግብይት ሊገድበው እንደሚችል ተጠቁሟል። የቻይናን የበቀል እርምጃ ተከትሎ የአሜሪካ የአክሲዮን ገበያ ከኮቪድ ወረርሽኝ ወዲህ በእጅጉ መቀነሱ ተነግሯል። የቻይና ውሳኔ ተከትሎ ትራምፕ ቻይና በድንጋጤ የማይሆን ጨዋታ ተጫውታለች ሲሉ ትሩዝ በተባለው በማህበራዊ ድረ ገጻቸው ላይ ባሰፈሩት መልዕክት ተናግሯል። በሌላ በኩል ቪየትናም፣ ህንድና እስራኤል በአሜሪካ የተጣለባቸው ቀረጥ ተከትሎ የሚደርስባቸውን ጫና ለመቀነስ ከፕሬዝዳንት ትራምፕ ጋር እየተነጋገሩ ነው ተብሏል በእስያ ፓስፊክ ቀጠና አክሲዮን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 የቻይና ኩባንያዎችን እንደሚጎዳም ምንም ጥርጥር የለውም። ሆኖም የቻይና የአጸፋ ምላሽ ግዙፉን የቻይና ገበያ ለመድረስ እየሞከሩ ያሉ የአሜሪካ ኩባንያዎችን እያንገዳገዳቸው ይገኛል። ነገር ግን የትራምፕ ይህ እርምጃ በአንድ መንገድ ለቻይናው ፕሬዚዳንት ሺጂንፒንግ እንደ ስጦታ ነው። ፕሬዝዳንት ሺጂንፒንግ ቻይና ከሌላው የዓለማችን ሀያል ሀገር አሜሪካ ጋር በመወዳደርና ና የነጻ ንግድ ሻምፒዮን ብዛነት ያላቸውን ተቋማት ደጋፊ አድርገው ይስላሉ። ባለፈው ሳምንት ፕሬዚዳንት ሺ ከአውሮፓ የመጡትን ጨምሮ ከትላልቅ ዓለም አቀፍ ኮርፖሬሽኖች ዋና ስራ አስፈጻሚዎች ጋር መክረው ነበረ። በዶናልድ ትራምፕ ስር የምትተዳደረው አሜሪካ ቀውስ፣ የንግድ ትርምስ፣ ግለኝነት ላይ ያተኮረ ብሔራዊ ጥቅም የሚለውን ያሳያል። በሌላ በኩል የቻይናው ሺ አገር መረጋጋት፣ ነጻ ንግድና ዓለም አቀፍ ትብብርን የምትወክል ተደርጋ ታይታለች። የትራምፕ አስተዳደር በቅርብ ጊዜ ያሳለፉትን ታሪፍ ለማጣጣል የቻይና መንግስት ሚዲያውን አደራጅቷል። የቻይና ኮሚኒስት ፓርቲን በተመለከተ በርካቶች ሊወዛገቡ ይችላሉ። ሆኖም ትራምፕ እነዚህን መሰለ እርምጃዎች በወሰዱ ቁጥር ፕሬዚዳንት ሺን ስለ ሀገራቸው የሚያወሩት ጉዳይ በቀላሉ እንዲገዛ የሚያደርግ ነው። የምጣኔ ሀብቱም ሁኔታ በርካታ ሀገሮችን ከአሜሪካ ርቆ ወደ ቻይና በበለጠ ሊስባቸው ይችላል። አበቃን። መልካም ጊዜን ተመኘን።